የፋኑ ኃይሎች በሸዋ ምድር ታሪካዊቷን ከተማ ተቆጣጥረዋል። ከባድ ውጊያ ሲካሄድበት የዋለውና አመዛኙ የከተማዋ ክፍል በፋኑ ኃይሎች እጅ የገባችው ታሪካዊቷን ከተማ በተመለከተ ከግንባር መረጃውን ይዘናል። በሌላ የግንባር መረጃችን በጎጃም አገው ምድር የፋኑ ኃይሎች በሶስት ግንባር ታላቅ የተባለ ድል አስመዝግበዋል። ዝርዝር የግንባር መረጃው ተሰናድቷል። ትናንት ምሽት በመቀሌ ከተማ በጀኔራሉ መኖሪያ ቤት ላይ የቦምብ ጥቃት ተፈጽመዋል። የመኖሪያ ቤታቸው ላይ የቦምብ ጥቃት የተፈጸመባቸው ጄኔራል ማናቸው? በጥቃቱ የደረሰው ጉዳትና የከተማዋ ሰላምና ደህንነት ሹም በጉዳዩ ላይ ምን ምላሽ ሰጠ ለሚለው በዜና ዕወጃችን ዝርዝር መረጃውን ይዘናል። በሌላ መረጃ የህወሓት ወታደራዊ አዛዦች በነገው ዕለት በልዩ ወታደራዊ ስብሰባ ሊቀመጡ መሆናቸው ተሰምተዋል። በአክሱም ከተማ ይካሄዳል በተባለው በዚህ ወታደራዊ ስብሰባ ላይ ከኮር በላይ ያሉ የታጣቂ ቡድኑ አዛዦች ይገኙበታል። አብራችሁን ስትዘልቁ ትሰሙታላችሁ። የአስመራው መንግስት ብልጽግና በቀይ ባህር ጉዳይ በአራት አቅጣጫ ከቀጥተኛ ጦርነት ያልተናነሰ ዘመቻ ከፍቶብናል፣ ለከፈተብን ዘመቻም በተጠንቀቅ ቆመናል ብሏል። ለመሆኑ የአስመራው መንግስት አራቱ አቅጣጫዎች ሲል በአዲሱ ክስ የበየናቸው ጉዳዮች ምንድናቸው? በመረጃ ትንታኔያችን ቃኝተነዋል።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 በቅድሚያም ሰበር የግንባር መረጃ ወደምንመለከትበት ውጃችን እናመራለን። የፋኖ ኃይሎች ታሪካዊቷን ከተማ ተቆጣጥረዋል። ውጊያው ከፍተኛ ትንቅንቅ የተካሄደበት እንደሆነም በግንባር መረጃው ላይ ተመላክተዋል። የአፋር ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር የፋኖ ኃይሎች በሸዋ ጠቅላይ ግዛት በተጉለት አውራጃ አንኮበር ወረዳ አልዩ አምባ ከተማን የተቆጣጠሩት ዛሬ ህዳር 19 ቀን ከማለዳ ጀምሮ ባደረጉት ማጥቃት ነው። ይህ ዜና እየተጠናቀረ በነበረበት እኩለ ቀን ድረስ ውጊያው እንደቀጠለ ነው ያለው የእዙ የግንባር መረጃ። የአንኮበር ወረዳ ዋና ማዕከል አልዩ አምባ አብዛኛውን የከተማዋን ክፍል የፋኖ ኃይሎች እንደተቆጣጠሩት ተገልጿል። ከንጋት 11 ሰዓት ጀምሮ የመሐመድ ቢሆነኝ ኮር የፋኖ ኃይሎች በፈጸሙት ማጥቃት በከተማው መሽጎ በሚገኘው ሚሊሻና አርማ ብተና ወታደራዊ ካምፖችን ኢላማ ማድረጋቸውን፣ በዚህም የከተማው መጠበቂያ ይሆናል የተባለ አንደኛው ምሽግ ገና ከማለዳው መሰበሩን፣ በከተማው የሚገኙ ሶስት ወታደራዊ ካምፖችም በፋኑ ኃይሎች ቁጥጥር ስር እንደገቡ ተመላክተዋል። ከወታደራዊ ካምፖች መጠቃት በኋላ ሞትና ቁስለኛውን እያንጠባጠበ ወደ ኋላ የሸሸው የአገዛዙ ጥምር ጦር ከደብረ ብርሃን ከተማ የልዩ ዘመቻዎች ኮማንዶ አባላት ለድጋፍ እንዲደርሱለት ጥሪ ማቅረቡ ተሰምተዋል። የመሐመድ ቢሆነኝ ኮር ቃል አቀባይ ክፍል የግንባር መረጃ እንደሚያሳየው በዚሁ ቀጠና ከዚህ ቀደም የነበሩ ማጥቃቶች በአገዛዙ ጦር ምሽግ ሰርጎ በመግባት ጠላትን ድባቅ መምታት የነበረ ሲሆን፣ የአሁኑ ማጥቃት ከተማዋን ሙሉ በሙሉ ለመቆጣጠር ያለመ ወታደራዊ ዘመቻ መሆኑን አመላክተዋል። ከዚህ ቀደም በአልዩ አምባ ከተማ የፋኖን ቤተሰብ ሲያሰቃዩ የነበሩ አመራሮችንና የወረዳ የመረጃና ደህንነት ሰዎችን ከመሀል ከተማ አልዩ አምባ ሰርጎ በመግባት በምርኮ ይዞ የመውጣት ልምድ ያላቸው የፋኖ ኃይሎች የዛሬው ወታደራዊ ዘመቻቸው በውስን ኪሳራ ስኬታማ የተባለ ድል የተመዘገበበት እንደሆነ በመግለጽ ሆኖም ውጊያው ያላለቀ መሆኑን ገልጸዋል። ይህ በእንዲህ እንዳለም በጎጃም አገው ምድር በአንጃ ወረዳ የፋኖ ኃይሎች በአገዛዙ ጦር ላይ በሶስት ግንባር ማጥቃት መክፈታቸውን ያስታወቀው አፋብ

እዙ ህዳር 18 ቀን በወጣው የግንባር መረጃ ላይ እንደተመለከተው መቶ አምስተኛ ኮር 44ኛ ክፍለ ጦር የፋኖ ኃይሎች በባንጃ ወረዳ ሱርታ፣ ምርክታና ዣንኩታ ተብለው በሚጠሩ ሶስት ቦታዎች መጠነ ሰፊ ማጥቃት በመክፈት በርከት ያለ የአገዛዙን ጦር ሞትና ቁስለኛ ማድረጋቸውን ይፋ አድርገዋል። አፋብሃ ቴዎድሮስ እዝ በግንባር መረጃው ላይ ጉዳት እያስተናገዱ የአገዛዙ ጦር አባላት በቁጥር ባይገልጽም በሶስቱ አውደ ውጊያዎች መጠነ ሰፊ ሲል የገለጸውን ጉዳት ማድረስ መቻሉን አስረድተዋል። የፋኖ ኃይሎችን ማጥቃት ጥቃት ተከትሎ አገዛዙ ተጨማሪ ጦር በማስገባት መደበኛ ውጊያ ማድረጉን የገለጸው የግንባር መረጃው በአገዛዙ በኩል ከእንጅባራ ከተማ የተነሳ ጦር ዙ 23 ሞርተርና ድሽቃዎችን ለመልሶ ማጥቃት ጥቅም ላይ መዋሉን ሆኖም ከረፋድ አራት ሰዓት እስከ ምሽት 11 ሰዓት በዘለቀው ከባድ ውጊያ የፋኑ ኃይሎች ድል እንደቀናቸው አፋብሃ ቴዎድሮስ እዝ ገልጿል። በጀኔራሉ መኖሪያ ቤት የቦምብ ጥቃት መፈጸሙ ተሰማ። የህዋቱ ጄኔራል ፍሳሐ ኪዳኑ መቀሌ በሚገኘው መኖሪያ ቤታቸው የቦምብ ጥቃት መፈጸሙን የመቀሌ ምንጮች ጠቁመዋል። የትግራይ ጊዜያዊ አስተዳደር የጸጥታ ጉዳዮችን የሚመሩት ኔተር ጄኔራል ፍስሃ ኪዳኑ መቀሌ ሆምላንድ ሆቴል አካባቢ በሚገኘው መኖሪያ ቤታቸው ላይ የቦምብ ጥቃት የተፈጸመው ትናንት ህዳር 18 ቀን ምሽት 4 ሰዓት ከ25 ገደማ መሆኑን የጠቀሱት ምንጮች በጥቃቱ የደረሰውን ዝርዝር ጉዳት ማወቅ እንዳልቻሉ ገልጸዋል። ከፍንዳታው መጠን መብዛት የተነሳ ጥቃቱ የፈንጅ ነው ተብሎ የተነገረ ቢሆንም የተጣለው መጠኑ ከፍ ያለ ቦምብ ሳይሆን እንዳልቀረ ተገምቷል። የመቀሌ ከተማ የሰላምና ደህንነት ጽህፈት ቤት ኃላፊ አቶ ረዳሀኝ ፍስሃ በበኩላ ራቸው የቦምብ ፍንዳታው በተጠቀሰው ሰዓት መፈጸሙን አምነው የቦምብ ጥቃቱ በሰው ህይወት ላይ ጉዳት እንዳላደረሰ መናገራቸውን መቀሌ ኤፍኤም መቶ አራት ነጥብ አራት ዘግቧል። ኃላፊው እንደገለጹት በፍንዳታው ብዙ ሰዎች መደናገጣቸውን ገልጸው የከተማው ህዝብ ይህንን ተረድቶ የሽብርተኝነት ተግባር ማውገዝ አለበት ሲሉ መናገራቸውን በዘገባው ላይ ተመላክተዋል። ሆኖም የመቀሌ ከተማ የሰላምና ደህንነት ጽሕፈት ቤት ኃላፊ አቶ ወረዳኝ ፍስሀ አሸባሪ ሲሉ የጠሯቸውን አካላት በስምምነት ሆነ በድርጅታዊ ማንነት ደረጃ በስም አልገለጹም። በተጨማሪም የቦምብ ፍንዳታው መቀሌ ዩኒቨርሲቲ አዲ ሀቂ ቢዝነስ ኮሌጅ አካባቢ ሆምላንድ ሆቴል ፊት ለፊት ነው በሚል ቦታውን በደፈናው ብቻ የገለጸው የከተማው የሰላምና ደህንነት ሹም ፍንዳታው በጄኔራሉ ቤት ላይ ያነጣጠረ መሆኑን ከመግለጽ ተቆጥበዋል። በተጨማሪም የመቀሌ ከተማ የሰላምና ደህንነት ጽሕፈት ቤት ኃላፊ አቶ ወረዳኝ ፍስሀ የቦምብ ፍንዳታው በተጠቀሰው ቦታ ሜዳ ላይ እንደፈነዳ አድርገው ለሕዝብ መረጃ ማሰራጨታቸው ስህተት ነው የሚሉት ምንጮች የቦምብ ጥቃቱ ኢላማ በአካባቢው የሚገኘው የሌተናል ጀኔራል ፍሳ ቤት እንደነበር ገልጸዋል። ሌተር ጀነራል ፍሳ ኪዳኑ በአሁኑ ሰዓት የህዋት ታጣቂ ኃይልን በኮሚቴ ደረጃ ከሚመሩ ወሳኝ የድርጅቱ ወታደራዊ አመራሮች አንዱና ቁልፍ ሰው ስለመሆናቸው መረጃዎች ያሳያሉ። ጀኔራሉ ከታደሰ ወረደና ከደብረ ጽዮን ቡድን ጋር መተማመን እንዲፈጠር በማድረግ በሱዳን የሚገኘውን የህወሓት ታጣቂ ቡድን ላልቡርሃን እንዲዋጋ በማመቻቸት የክፍያና የዲፕሎማሲ የጦር መሳሪያ ግዥና እርዳታዎችን በማስተባበር ከፍተኛ የሚባለው ወታደራዊ ዲፕሎማሲያዊ ሚና በመወጣት ላይ የሚገኙ ቁልፍ ሰው እንደሆኑ የጉዳዩ ተከታታዮች ያስረዳሉ። ቦምቡ በመኖሪያ ቤታቸው የፈነዳው ጄኔራሉ በእለቱ በመኖሪያ ቤታቸው እንዳልነበሩ አብዛኞቹ የድርጅቱ የፖለቲካና ወታደራዊ ከፍተኛ አመራሮች ከአፋሩ የድሮን ጥቃት በኋላ እኛም የድሮን ጥቃት ኢላማ እንሆናለን በሚል የደህንነት ስጋት ያደረባቸው መሆኑን ተከትሎ መዋያና ማደሪያቸውን በየጊዜው እንደሚቀያይሩ የጣቢያችን የመረጃ ምንጮች አረጋግጠዋል። ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው ተፋላሚ ኃይል መቀሌን ጨምሮ በትግራይ የተለያዩ ከተሞች በህቡ ያደራጃቸው ታጋዮች አሉኝ ሲል ከዚህ ቀደም መናገሩ ይታወሳል። ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው ተፋላሚ ኃይል መቀሌን ጨምሮ በትግራይ የተለያዩ ከተሞች በህቡ ያደራጇቸው ታጋዮች አሉኝ ሲል ከዚህ ቀደም መናገሩ ይታወሳል። በዚሁ መቀሌ ከተማ የትግል ጥሪ የያዘ በራሪ ወረቀትን ያሰራጨው የግድግዳ ላይ ጽሁፎችን የጻፈው ይህንኑ የውስጥ ሚኒስትራዊ መዋቅሩን ተጠቅሞ እንደሆነ አይዘነጋም። ይህ በእንዲህ እንዳለም ህወሓት አጠቃላይ የወታደራዊ አዛዦች ስብሰባ በአክሱም ከተማ መጥራቱ ተሰምተዋል። ጥሪው የአርሚ ሰባ የሳምሪ ቡድን አባላትንም የሚመለከት ሆኗል። የህወሓት ወታደራዊ አዛዦች በነገ እለት በልዩ ወታደራዊ ስብሰባ ሊቀመጡ መሆናቸው ተሰምተዋል። በአክሱም ከተማ ይካሄዳል በተባለው በዚህ ወታደራዊ ስብሰባ ላይ ከኮር በላይ ያሉ የታጣቂ ቡድን አዛዦች፣ የግንባር አመራሮች፣ የማዕከላዊ ኮማንድ አዛዦች በአጠቃላይ ሁሉም ወታደራዊ አዛዦች እንደሚገኙ በመረጃው ላይ ተመላክተዋል። ከጉዳዩ ጋር ተያይዞ የወጣው መረጃ እንደሚያመላክተው ከአክሱም ወታደራዊ አዛዦች ወታደራዊ ስብሰባ በተጨማሪ በሱዳን ያሉት የአርሚ ሰባ የሳምሪ ቡድን አባላትም በነገው ወታደራዊ ስብሰባ ይቀመጣሉ። ሱዳን ያሉት የአርሚ ሰባ የሳምሪ ቡድን አባላት በተመሳሳይ ቀን ስብሰባ የማድረጋቸው ዋነኛ ዓላማ ህዋት ወልቃይትን በኃይል ለመውረር ያለውን የጦር ዝግጅት አመላካች ሆነዋል። ምንም እንኳን ለጊዜው የወታደራዊ ስብሰባው አጀንዳ ባይታወቅም በተለይም በወልቃይት አቅጣጫ የአርሚ ሰባ የሳምሪ ቡድን አባላትን አቀናጅቶ አዲስ ዘመቻ እንጀምራለን ከሚለው ጋር ሊያያዝ እንደሚችል ከዚህ ቀደም ካደረጋቸው የውጊያ ሙከራዎችና ተመሳሳይ ወታደራዊ ስምሪቶቹ በመነሳት ተገምተዋል። በሌላ በኩል ህወሓት በትጥቅ ትግል የሚገኙ የትግራይ የሰላም ኃይሎችን የሚያግባባ ሽማግሌና የሚያስኮበልል ወታደራዊ ቡድን አደራጅቶ ማሰማራቱ ተሰምተዋል። ወታደራዊ ቡድኑ ታጣቂ ኃይሎችን የሚያስኮበልል ለው ፌዴራል ከሚያቀርብላቸው ጥቅማ ጥቅም ከፍ ባለ መልኩ የተሻለ ጥቅም በማቅረብ ነው ተብሏል። በህዋት ግምገማ መሰረት በመቶዎች የሚቆጠሩ ታጣቂዎችና ወታደራዊ አመራሮች ከነትጥቃቸው ኮብልለው ወደ አፋር በረሃ በማምራት የትግራይ የሰላም ኃይሎችን በመቀላቀል መልሰው የወጉት በፌዴራል ድጋፍ ነው። ይህንን ግምገማ የያዘው ድርጅቱ ኮብላዮችን መልሶ ለማስኮብለል ይረዳኛል ያለውን አደረጃጀት ፈጥሮ እየሰራበት እንደሚገኝ በመረጃው ላይ ተመላክቷል። የአስመራው መንግስት ብልጽግና በአራት አቅጣጫ ጦርነት ከፍቶብኛል ለከፈተብን ጦርነትና ዘመቻም በተጠንቅቅ ላይ ቁመናል ብለዋል ጌታቸው ረዳ በበኩላቸው እመኑኝ በአብይና በኢሳይያስ መካከል ጦርነት የለም ሲሉ የአለቃቸውን የድንበር ተሻጋሪ ጦርነት ዝግጅት በይፋ ሲያስተባብሉ ተደምጠዋል የአስመራው መንግስት በብልጽግና የመወረር ስጋቱን አሁንም ደጋግሞ በማስተጋባት ላይ ይገኛል በማስታወቂያ ሚኒስተሩ በኩል አዲስ በወጣው መግለጫ ብልጽግና በቀይ ባህር ጉዳይ በአራት አቅጣጫ ከቀጥተኛ ጦርነት ያልተናነሰ ዘመቻ ከፍቶብኛል። ለከፈተብን ዘመቻም በተጠንቀቅ ላይ ቆመናል ብለዋል። የማስታወቂያ ሚኒስተሩ የማነ ገብረ መስቀል በይፋዊ የኤክስ ገጻቸው በአሰራጩት መግለጫ ብልጽግና በቀይ ባህር በአራት አቅጣጫ ዘመቻ ከፍቶብናል ያሉበትን አውድ ዜና ክፍላችን እንዲህ ፈትሾታል። አንደኛው ዘመቻ ኦፕቲክስ ሲሉ የጠቀሱት ሲሆን ትርጉሙም የሕዝቡን ድጋፍ ለማግኘት ስሜትን መኮርኮር ብለውታል። ለዚህም በሆርን ሪቪው በኩል በየቀኑና በየሳምንቱ የሚወጣውን የሚዲያ ዘመቻ በማሳያነት ጠቅሰዋል። በሆርን ሪቪው በተከታታይ ከሚወጡ ከሳሽ ትንታኔዎች ጎን ለጎን በብልጽግና የውጭ ፖሊሲ የተቀጠሩ የኤክስ ይፋይ ገጾች፣ ሎቢስቶች የዚህ ዘመቻ አካል መሆናቸውን ማስታወቂያ ሚኒስትሩ በማንሳት ከሰዋል። በሁለተኛነት ያስቀመጡት የብልጽግና ዘመቻ ፖስቸሪንግ የሚ ነው ይህን ሲተረጉሙትም፣ ወቅታዊ አቋቋምን በአዲስ አበባ የሚደረጉ መድረኮችንና ዓለም አቀፍ ምክክሮች ከባህር በር አጀንዳ ጋር በማዛመድ መጠመድ ብለውታል። የጣሊያን ባህር ኃይል፣ አፍሪኮም፣ የፈረንሳይ ጦር ኃይሎች አዛዦች በአራት ኪሎ ምክክር ማድረጋቸውን ተከትሎ በእግረ መንገድ የባህር ጥያቄን ደግፈዋል በሚል ማራገባቸውን ጠቅሰዋል። እኛ እንደምናውቀው በፖለቲካዊ ጉብኝቶች ወቅት የተላለፉት መልእክቶች የብልጽግና ገዢዎች የባህር በር ጥያቄያቸውን በዓለም አቀፍ ሕግ መሰረት እንዲያቀርቡ ሲመክሩ ነው። ብልጽግና ግን በተቃራኒው ተጉዞ የባህር በር ሉዓላዊ መዳረሻ በሚል አጀንዳ የግዛት አንድነታችንን የሚጻረር አቋም ይዟል ብለዋል። ይህም አደገኛ አጀንዳ ከ ከመሆኑም በላይ አለም አቀፍ ህግን የሚጥስ ነው። የተባበሩት መንግስታት ቻርተርና የአፍሪካ ህብረት መርሆችን የሚጥስ ነው በማለት ከሰዋል። በሶስተኛነት ያስቀመጡት የብልጽግና ዘመቻ ማታለል የሚል ነው። በቀይ ባህር እየተዘጋጀ ያለው የባህር ኃይል በሚል በብልጽግና በኩል የሚነገሩ ጉዳዮች ዲሲቭ የማድረግ ወይንም የማታለል አካሄድ በቂ ማሳያ መሆናቸውን በመጥቀስ ትችታቸውን ሰንዝረዋል። ቀይ ባህር ባለም አቀፍ የንግድ ልውውጥ ጠቃሚ የባህር መስመር በመሆኑ ሁሉም ሀገሮች ከቅርብም ከሩቅም የንግድ ልውውጣቸው ቀይ ባህርን አቋርጦ የሚያልፈው ሁሉ በቀይ ባህር ዳርቻ የባህር ኃይል ሰፈር የማግኘት ህጋዊ መብት አላቸው ማለት አለመሆኑን በመተንተንም የብልጽግናን ስህተት አሳይተዋል። በመጨረሻም በአራተኝነት ያስቀመጡት የብልጽግና ዘመቻ የተሳሳተ መረጃ ማሰራጨት የሚል ነው። ብልጽግና በቀይ ባህር የባህር በር እናገኛለን የሚለው አካሄድ ምንም አይነት የደህንነት አመክንዮ የሌለውና ህገወጥ ከመሆኑ በላይ በአፍሪካ ቀንድ የጦርነት ስጋት የሚፈጥር አደገኛ አጀንዳ ነው ብለዋል። የወቅቱ የብልጽግና ኬድንም ቢራቢሮ የራሷን መቀመጫ ሳትሸፍን ዓለምን እሸፍናለው እንደምትለው ነው ሲሉ ገልጸውታል። ይህ የቃላት ጦርነት ወደ ግንባር ጦርነት ያመራል የሚል ትንታኔዎች እየወጡበት ባለበት በዚህ ወቅት የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ግን ሲያስተባብሉ ታይተዋል። ጌታቸው ረዳ ከዚህ ቀደም በብልጽግና ልሳናት በኩል ባደረጉት ቃለመጠይቅ ኢሳያስ ጦር ሜዳውን በኢትዮጵያ ግዛት የማድረግ ፍላጎት እንዳላቸውና በተለይም አማራ፣ ትግራይና አፋር ጦር ሜዳ የመሆን እድላቸው መስፋቱን መናገራቸው ይታወሳል። በአልጀዚራ ሄድ ቱ ሄድ ፕሮግራም በተላለፈው ቃለ መጠየቃቸው ግን አብይና ኢሳያስ ወደ ጦርነት እንደማይገቡና ከገቡም አብይ ለጦርነቱ መቀስቀስ ምክንያት የሚከራከሩበትን ጉዳይ አስቀድመው ማዘጋጀታቸውን ሲያብራሩ ተደምጠዋል። በእርግጥ ጌታቸው ረዳ በአማርኛ በትግርኛና በእንግሊዝኛ ቋንቋዎች ሲያወሩ አንዱ ከሌላው ጋር የሚጣረስ መልእክት ማስተላለፍ የተለመደ ባህሪያቸው ቢሆንም በአልጀዚራው መድረክ ላለቃቸው የወሰዱት ኃላፊነት ግን የአስመራው አፍ የማን እንዳስቀመጡት የብልጽግና ዘመቻ ማታለል ከሚለው የፕሮፓጋንዳ ስልቱ ጋር እኩል ተሰልፎ የታዩበት መስሏል። በኦሮሚያ የአመራሮች ግድያ ዳግም አገርሽቷል። የሽመለስ አብዲሳ አስተዳደር የሞት ቀጠና ሆኖ ቀጥሏል። በኦሮሚያ ክልል የአመራሮች ግድያ ዳግም አገርሽቶ ታይቷል። የኦሮሚያ ጠቅላይ ፍርድ ቤት ከፍተኛ አቃቤ ህግ ነገሰ ከበደ በታጣቂዎች ታፍነው ከተወሰዱ በኋላ ረቡ ህዳር 17 በአሰቃቂ ሁኔታ ተገድለዋል። አለማየሁ መሰለ፣ አዲሱ ለገሰና የርጋለም ምትኮ የተባሉ ሌሎች ሶስት አቃቢያን ህግ ጭምር አብረው እንደታገቱና ያሉበት ሁኔታ እንደማይታወቅ ከጉዳዩ ጋር ተያይዞ የወጣው መረጃ አመላክተዋል። እገታው የተፈጸመው አራቱ አቃቢያን ህግ ወደ ምስራቅ ወለጋ ዞን ጅማ አርጆ ወረዳ ለስራ በመጓዝ ላይ ሳሉ ነው። የኦነግ ሸኔ ታጣቂ ኃይል በአዲስ መልክ በርካታ እገታዎችንና ግድያዎችን እየፈጸመ ይገኛል። በጉዳዩ ላይ የሽመልስ አብዲሳ አስተዳደር ማስተባበያ እንኳን ሲሰጥ አለመታየቱ ገዳይነቱን አረጋግጠዋል። ከሰሞኑ በኦህዴድና በመከላከያ መዋቅራዊ ድጋፍ ያለው የኦነግ ሸኔ ቡድን በአራቱም የወለጋ ግዛቶችና በቤንሻንጉል ጉሙዝ ክልል መተከል ዞን በአማሪዎች ላይ ያነጣጠረ ጥቃት መፈጸሙ ይታወሳል። ይህ በእንዲህ እንዳለም የደህንነት ግብረ ኃይሉ መግለጫ አደገኛ ህገ ወጥ ባላቸው አካላት ላይ የስር ዘመቻ ከፍቷል። መቶ ቢሊዮን ብር ዘረፉ የተባሉ ግለሰቦችን መያዙን የግብረ ኃይሉ መግለጫ አመላክተዋል። የብሔራዊ መረጃ ደህንነት አገልግሎት በመግለጫው ከፍተኛ መጠን ያለው ገንዘብ ሰውረዋል የተባሉ በርካታ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን አስታውቋል። ግለሰቦቹ ለመንግሥት ገቢ መሆን የነበረበት ከ ከመቶ ቢሊዮን ብር በላይ በመሰወር ወንጀል ተጠርጥረዋል። በደህንነቱ አገልግሎት በቁጥጥር ስር የዋሉት የሀ አራት የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎች መሆናቸው ተገልጸዋል። የስፖርት አወራራጅ ድርጅቱ ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያካሄዱላቸው የአገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር የገንዘብ ስወራውን ፈጽመዋል በሚል መያዛቸውን የግብረ ኃይሉ መግለጫ አሳይተዋል። ፊንቴክ ወይም አግሪጌተር የሚባሉ የአገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ ይንቀሳቀሳሉ። ድርጅቶቹ የደንበኛ ሚስጥር በመጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን ገንዘብ ከሚመለከታቸው የመንግስት ተቋማት ደብቀዋል ወይም አሳንሰው አቅርበዋል በሚል መከሰሳቸው ታውቋል። የብሔራዊ መረጃና የደህንነት አገልግሎት በዚህ የተነሳ የቤቲንግ የስፖርት አወራራጅ ድርጅቶች በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አመላክተዋል። ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውንም ገልጿል። በአዲስ አበባ ተከታታይ ስብሰባዎችን የሚያካሂደው ብርጌድ ንሓመዱ የመጨረሻ ለውን ዝግጅት ይፋ አድርጓል። በአብይ አህመድ አገዛዝ የሚደገፈው ብርጌድ ንሓመዱ ወይም የኤርትራ ሰማያዊ አብዮት ለአምስት ተከታታይ ቀናት በአዲስ አበባ ሲያካሂድ የቆየውን ጉባኤ ማጠናቀቁን በይፋይ መግለጫው አመላክተዋል። ከመላው አፍሪካና ከዓለም አቀፍ የኤርትራ ዲያስፖራዎች የተውጣጡ ከመቶ በላይ ልዑካንን ተሰብሳቢ እንደነበሩ ታውቋል። የስብሰባው ሙሉ ትኩረት የፕሬዚዳንት ኢሳያስ አፈወርቂ መንግስትን መጣል ላይ ነው። ስብሰባው ለኤርትራውያን አክቲቪስቶች፣ ምሁራንና የማህበረሰብ መሪዎች ለመገናኘት ለመተባበርና የወደፊቱን ዲሞክራሲያዊ ስትራቴጂ ለመቀየስ መድረክ ሆኖ እንዳገለገለም በጉዳዩ ላይ የወጣው መረጃ አመላክተዋል። የብርጌድ ንሃመዱ ቀንደኛ አንደኛ ደጋፊ የሆኑትና የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስተር የነበሩት አምባሳደር ቲሞር ናጊ የአዲስ አበባውን ስብሰባ መጠናቀቅ ተከትሎ በይፋዊ የኤክስ ትስስር ገጻቸው ባስተላለፉት መልእክት ደስታቸውን ገልጸዋል። አምባሳደሩ እንዲህ ይላሉ፤ የኢሳያስ ተቃዋሚ በአዲስ አበባ የተሳካ ስብሰባ በማካሄዱ መልካም ምኞቴን ለመግለጽ እወዳለው ካሉ በኋላ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አምባገነን አገዛዝ ወደ ፍጻሜው ተቃርበዋል